መጋቢ ተብዬው አጭበርባሪ ሌባ የግድያ ዛቻ ለክሪስቶፎሮስ አዳምጠነው እንመለስ። ሄሎ ወንድሜ ክሪስቶፎሮስ ብታረፍ አይሻልም? ማን ልበል ወንድሜ፣ እረፍ ብያለሁ። የመጨረሻ ነው። አማነ ማራሃዲ ናር ህላዳ ባጋዝ ልእልህ ኢላ ባሃጋ እንዲሪ ለሃዳ ባግኒ ማላሃዳ ጋስ ማሹራ ይ ልሳን አለኝ። ልሳን ሰማያዊ ልሳን፣ አንተ የማትሰማው አጋንንት የማይሰማው የጥምቀት ታቦት ተሸክመን የምናከብረው የመስቀል መስቀል የምናከብረውን በዓል ማን ነው የሚያደበዝዘው? ማን ነው የሚያዳክመው? ማን ነው እንዲቀዘቅዝ የሚያደርግ? አስተውልቱል ጥያቄ እግዚአብሔር አምላክ እንደሆነ ማስረጃ ልታስኝ ትችላለህ። እኔ አሁን እዚህ ከኦርቶዶክስ እምነትን ልትቀበልልህ ትችላለህ። ይህንን ጉድ ስሙ። በሚመጡት ዓመታት ሁሉም ምልክቱን ሊቀበሉ ይገባል። በእንድምታ ምልክቶቹን ጀምረናል። ይህንን ሀገራዊ ትንቢት ለክቡር ጠቅላይ ሚኒስትራችን ዶክተር አብይ አህመድ እንድታደርሱልኝ በእግዚአብሔር ፍቅር ይታይቃል። የመስቀል በዓል ቢያልፍም ሁለት አስገራሚ ነገሮች መስቀል አደባባይ ተከስተዋል። እነሱን ለአብነት ልጥቀስላችሁ። ከመጋቢ ተብዬው አጭበርባሪ ሌባ የግድያ ዛቻ ለክርስቶፎሮስ አዳምጠነው እንመለስ። ሄሎ ወንድሜ ክርስቶፎሮስ ብታርፍ አይሻልም ማለት ነው ወንድሜ። እረፍ ብያለሁ። የመጨረሻ አማን ነህ አማን። እንዴት አለ ወንድሜ? የዛት ክቢ ነው ተገናኝተን እናቀናለን። በቤተ ክርስቲያን ጉዳይ ስትወሰልት ነው ያዝኩ። ሌባና ወንበሬ ነው ማንንም ነው ማልመረው። ምን እየዛስክብ ነው አንተ? እየዛስክብ ነው። እንደሰማችሁት ነው እንግዲህ። በልበል የምትሉት ሰዎች ኮመንት ስር እየገባችሁ በልበል አይዞህ ጎበዝ ስቲል መጋቢ እያላችሁ የምትጠሩት ይሄን አጭበርባሪ ሌባ የሆነ ሰውዬ ማለት ነው። ክርስቶፎሮስ ላይ አንድ ነገር ቢደርስ ዲያቆን ክርስቶፎሮስ ላይ አንድ ነገር ቢደርስ እናንተ ማብራችሁ ተጠያቂ ናችሁ። በዚህ መልኩ ነው እየደወለ እያስፈራራ ያለውና ሊያስገድላቸው ይሁን ይሄ መተታ መተቱን ሊያሰራባቸው ይሁን አላቅም። እኛ ጋር ያለው አንተ ጋር ካለው ይበልጣል። ለማንኛውም ምነግርህ ነገር ማለት ነው፣ ቀርበህ ብታናገረን ይሻላል። ዙሪያ ጥምጥም እየዞርክ በየቤቱ እየገባህ ይሄ የሰው ኃይል መሰብሰብን አቁመህ ያጠፋሃትን ጥፋት መተህ ገብተህ ላይ ብለይ እመን አዋራንኛን በሕግም አንለቅህም፣ በሌላም እንቀጥላለን። በሕግም አንለቅህም። እንደዚሁም ደግሞ እዚህ ሚዲያ ላይ እየመጣ አፈር ንገዳህን የካህናት ልብስ የምትለብሰውን ነገር አቁም። የትኛውን ሃይማኖት መግበህን ነው አንተ መጋቢ ሃይማኖት ተብለ ደግሞ ድጋሚ የተሾምከው? እንተያያለን። ዛቻ ስትዝት የባሰ እየባሰ ነው የሚሄደው እየባሰ ማለት ነው እንዳንተ አይነት አይን ያወጣ ሞላጫ አጭበርባሪ እኔ በህይወት ዘመኔ አጋጥሞኝ አያውቅም የካህናትን ስም አታጥፋ እየዞርክ መጋቤ ሀዲስነት መጋቤ ሃይማኖትነት እንዲህ በቀላሉ የሚሰጥ አይደለም አባቴ ኦኬ መጋቤ ሃይማኖት ለመባል እንኳን ብዙ ነገሮችን ማድረግ መቻል አለብህ። የክብር ስም እንኳን ለመውሰድ እንኳን የክህነት ስም ለመውሰድ ማለት ነው። ማንንም አታጭበረብርም። እዛ እንደ በግ የሚነዱልህ ይነዱልህ፣ አይመለከተንም። እኛ ቆመን ግን ድጋሚ ቲክቶክ ላይ ስታጭበረብር አትታያትም። ሌላው ጉዞ ወደ እናንተ የሚያዘጋጅ ገዳማት፣ አብያተ ክርስቲያናት አግዱት ይህንን ሰውዬ። አስተዳዳሪነሽ ምንድን ነሽ? እያመጣን ነው የምንለጥፈው። ከእሱ ጋር ሃምሳ ፐርሰንት፣ ስልሳ ፐርሰንት የምትካፈሉም እንዳላችሁ እናውቃለን። አስቆሙት። ጉዞ ስታጉዝም እንዳናይ። ማራ ሃዲና ሪሃላዳ ባጋዝ ልእሊሂ ኢላ ባሃ ጋንዲ ሪላ ሃዳ ባግኒ ማላ ሃዳ ጋስ ማሹራ ይ ልሳን አለኝ ልሳን ሰማያዊ ልሳን፣ አንተ የማትሰማው አጋንንት የማይሰማው አጋንንት የማይሰማው አንተ የማትሰማው አንተ የማትሰማው አጋንንት የማይሰማው ከእግዚአብሔር ጋር ስትሬት የምነጋገርበት ከመንፈስ ቅዱስ ጋር በቀጥታ የምነጋገርበት ሰማያዊ ቋንቋ አለኝ። ይሄ ቪዲዮ ከደረሰ እናንተ ጋር ሁላችሁም ይህንም ቪዲዮ ሼር ሼር አድርጉልኝ። ለእንደነዚህ አይነት ካባ ላላወለቁ ለተኩላዎችም አድርሱልኝ። በተለይ ከቤተ ክርስቲያን ቆቧንም፣ ካባውንም መስቀሉንም ይዘው ነገር ግን ስራቸው የመናፍቅ ለሆኑ ሰዎች ይድረስልኝ። ማን ብዬ ስምን እንደምጠራው ባላውቅም ይሄ እኔ ሁለት እኔ ልሳን እናገራለሁ የምናገረው ልሳን ሰማያዊ ቋንቋ ነው ምናምን ልሳን የማይናገር ክርስቲያን የለም። እኛም ልሳን እናገራለን። ልሳን ማለት ቋንቋ ስለሆነ አሁንም ማወራ በአማርኛ ቋንቋ ነው። ይሄን አማርኛ ቋንቋ ቻይና ያለው ሰውዬ አያውቀው ምን እያወራው እንዳለው፣ ኡጋንዳ ያለው ሰውዬ ምን እያወራው እንደሆነ አያውቀው? አንተ ግን በሚገባ ቋንቋ ከእግዚአብሔር ጋር ሚስጥርን በሚነጋገርበት በዚሁ በአማርኛ ቋንቋዬ ልክ ለአንተ ደግሞ መልስ የመለስኩልህ እንዲገባ የሚተረጎም ልሳን ስለሆነ እኔ አሁን እያወራውኝ ያለሁት ልሳን ከቋንቋ ያለፈ ሌላ ትርጉም ስለሌለው እኔ ግን ኦርቶዶክስ ከሆንኩኝ በኋላ ሁለት ስም አለኝ። አንድ ሰዎች የሚያውቁት ተመስገን የሚባል ሁለት ደግሞ መላእክቶችና ደግሞ በሰማይ ያለው አባቴ የሚጠራኝ ተመስገን ብሎ የሚጠራኝ ደግሞ ከዛ ባሻገር ደግሞ የሰማያዊ አባቴ ክርስቶስ ኢየሱስ መልአክቶች ደግሞ ሲጠሩኝ ደግሞ ገብረ ሥላሴ ብሎ ይጠሩኛል። አንተ የስላሴ ባሪያ፣ የስላሴ ልጅ፣ በስላሴ መታመን እያሉ ገብረ ሥላሴ ብሎ ይጠሩናል። ክርስቲያን ሁለት ስማል። አንድ ሰይጣንና ክፉ ሰዎች ደግሞ ስጋ ለባይ ሰዎች የማያውቁት ክርስትና ስምና ደግሞ ማንኛውም ሰው ቀበሌ ሜትም ሜትም ያለው መንግስትም የሚያቀው ኖርማል በአካባቢ ምን እንጠራበት ሰው ስለዚህ አለማወቅ ከተጠያቂነት ስለማያድል፣ አበው እንደዚህ ይላሉ፣ ከመጠምጠም መማር ይቅደም። የጠመጠም ኮንቆብን ከማድረገ በፊት መማር ስለሚቀድም ልሳህን ምን ማለት እንደሆነ እና ደግሞ በዚህ አጋጣሚ ደግሞ ሪባጃ ላቡራ ላልካት አሁን ቅድም ላወራው ቋንቋ ትርጉሙ ምን ማለት ነው? አጋንንትን እያመለክን ወይስ ማንን እየጠራ ወይስ አጋንንት እየሳብክ እዚህ። ከመጠምጠም መማር ይቅደም። ተኩላዎች ረፉ። የጥምቀት ታቦት ተሸክመን የምናከብረውን የመስቀል መስቀል የምናከብረውን በዓል ማን ነው የሚያደበዝዘው? ማን ነው የሚያዳክመው? ማን ነው እንዲቀዘቅዝ የሚያደርግ? አስተውል፣ ትውልድ እንዳታቀዘቅዘው። መቅመቅ አርገው መቅደመቅ አርገው ለማን መሰለህ ያንተ ፈሪያቱ። እኛስ ካለን እስክንሞት ድረስ አለን፣ ደማችን ጠብ ይላል። የጥምቀት የመስቀል በዓል ደማችን እዚሁ ላይ ካልፈሰሰ በምንም ታምር አይቀርም። ተወደድም ትጠላ፣ ተወደድም ትጠላ፣ ሃይማኖታችን አናፍርም በሃይማኖታችን ወደኋላ አንልም። አሁንም ጀምሮ አሁንም ጀምሮ አንገቴ ጥጣለሁ። ታም- አይዞ ካከበርከው ትከብራለህ። ከፈራ ፈሪ ፈሪ እኮ አያመልጥም። ፈሪ እኮ አያመልጥም። ጠንቀቅ ሃይማኖት እስከዚህ ድረስ ናት። ሃይማኖት እስከዚህ ድረስ ስለሆነች በምንም ታምን ወደኋላ ይባላል። ጥምቀትን የመስቀልን በዓል አደራ ጠብቁ። በዓላችሁ ይችናል። አይሰው ሞኝ አያሌው ሞኙ ሰማኝ። አሁን በሰማይ ያለውን ባንዲራ ማን ይጠቀልልናል ብለው ነው? ይሄ አያስፈልግም የሚሉ አንዳንዶች ያልገባቸው ከደመናው ላይ የሚቀረጸውን እስቲ ማን ነው የሚያወርደው? ሊያወርደው ይችላል መሰላ? ሊያወርደው ይችላል የሰማዩን ባንዲራ በምን መሰላ ሊያወርደው ይሆን? ገና አልገባውም እኮ ገና ነው። ሰው የያዘውን እየጣለ ያልያዘውን ያዘውን ይጨብጣል። ይቺ በዓል ለዘላለም ናት፣ አትርሷት። ከነጠቅ ተነጠቅ በኋላ መመለሻ የለም፣ ተጠንቀቅ። ሁለቱን የጥምቀትና የመስቀልን ደመራ በዓል አደባባይ ተከበር ነው። ይህን ድል ተጠቀምበት። ወደ ኋላ አትበል፣ አትሽሽ። ማን ልትሰጠው ነው? በዓሉን ብሰል ጥሪያቱን ያዚ ራስ ግን ጠብቅ። አንተ ካልጠበቀው ማን ሊጠብቅልህ ነው? በረከብ ያንተ ነው ጋር ተመልካቻቱን መስቀሉ ያንተ ነው። ጥምቀቱ ያንተ ነው። በዓልህ ነው። እግዚአብሔር ይመስገን። መሀል ላይ የሚለጠፍ ነበር። ይህን ዛ ይህን የተለጠፈውን አንሳ። አሁን ብዙ ባኔራ ምክንያቱም ስለ ባንዴራው አልፈራ ማላፍር። ኢትዮጵያና ኦርቶዶክስ ተዋህዶ ሃይማኖት እኮ መስቀልና ማተብ ናቸው። መስቀልና ማተብ ናቸው። ወንደር ኑ፣ ይሄንን ጉድ ስሙ። በሚመጡት ዓመታት ሁሉም ምልክቱን ሊቀበሉ ይገባል። በእንድምታ ምልክቶቹን ጀምረናል። ሁላችሁም ስለምልክቱ ታውቃላችሁ። ካላወቃችሁ እባካችሁን ራሳችሁን አስተምሩ። የአውሬውን ምልክት የሚቃወሙትን መግዛትም ሆነ መሸጥ አይችሉም። ለማኝ ይሆናሉ። ከሲስተሙ ቆርጣችሁ አውጧቸው። ያ ንጹህ ደስታችን ነው። ብልጥ የሆኑት በዚህ ምልክት ወንድማማቾች ነን። እኛን ማንም አይቆጣጠረንም፣ እኛን እንቆጣጠራቸዋለን እንጂ። የምልክቱ ኮኔክሽን ከኤአይ ቀጥተኛ ኮኔክሽን፣ ነጻ ፍላጎት ኮኔክሽን አልጎሪዝም ጋር ነው። አሁን እንደምታውቁት ሰው ነጻ ፍላጎት አለው። በእግዚአብሔር የተሰጠው ነጻ ምርጫ አለው። ያም ምርጫ ምልክቱን አንዴ እኛ ከሰጠነው በኋላ ፍላጎቱ በእኛ ይወሰናል። እያንዳንዱ እንቅስቃሴውን እንቆጣጠራለን። ሰውነቱን፣ ገንዘቡን፣ ውሳኔው 247 ሞኒታይዝ እናደርጋለን። የሱን አምላክ ቦታ እኛ እንይዛለን። ማዕከላዊ ኮምፒውተሮች የሱን እያንዳንዱን መረጃዎች ይሰበስባሉ ከሱ ስማርት ስልኮች ወደ ማርኩ። ዝርዝሩን ስናገር ሁላችሁም በቀስታ ይህንን ቴክኖሎጂ መቀበል ትጀምራላችሁ። ለዚህ ነው ምጮሆው። እናንተ የሆነ ጎሳችሁ የሆነ ከአካባቢያችሁ የተወለደ ሰው የሆነ ቋንቋችሁን የሚናገር ሰው የነካሁባችሁ መስሏችሁ መታችሁ ትሳደባላችሁ፣ መታችሁ ትናገሩኛላችሁ። እኔ እያልኩ ያለሁት ያንዳንዱ መንግስት፣ አለቆች፣ ገዢዎች፣ ሀሰተኛ ነቢያት፣ ሀሰተኛ አስተማሪዎች በዚህ በተዘረጋ ወጥመድ ውስጥ ናቸው ያሉት፣ በሲስተም ውስጥ ናቸው ያሉት። እናንተ ከዚህ ወጥመድ አምልጡና ወደሚመጣው ንጉስ ወደ ጌቶች ሁሉ ጌታ ወደ ንጉሶች ሁሉ ንጉስ ወደ ክርስቶስ ኢየሱስ ፊታችሁን አዙሩ። እባካችሁን ራሳችሁን አስመልጡ፣ ከዚህ ሲስተም ራሳችሁን አስመልጡ፣ ፊታችሁን ወደ እግዚአብሔር ቃል መልሱ እያልኩ የምጮው ለዚህ ነው። በቅርብ እንደሰማችሁት በአውሮፓ በዩናይትድ ኪንግደም እና በአውስትራሊያ ዲጂታል አይዲ ብለው ጀምረዋል። ስደተኛን ለመቆጣጠር ነው የሚሉት። ከስደተኛ ጋር ምንም የሚያገናኘው ነገር የለም፣ ምክንያቱም ዲጂታል አይዲ የሚሰጠው ዜጋ ለሆነው ሰው ነው። ይሄ ዲጂታል አይዲ በዓለም ዙሪያ መንግስትና ኮርፖሬሽን የሰዎችን ህልውና ወደ አንድ ኪው አር ያመጡበት ነገር ነው። ይህም ደግሞ የሰውየው ህሉና የእያንዳንዱ ሰው የወደፊት ህሉና በእነሱ እጅ ነው ማለት ነው። ትራቭል እንዳያደርግ ከፈለጉ ያስቆሙታል። የሆነ አገር እንዳይሄድ ከፈለጉ ያስቆሙታል። ከቤቱ እንዳይወጣ ማድረግ ይችላሉ። ምክንያቱም ባስና ትሬን እንኳን እንዳይጠቀም ማድረግ ይችላሉ። ገንዘብ እንዳያወጣ ማድረግ ይችላሉ። ስለዚህ እያንዳንዱን እንቅስቃሴውን፣ ምን እንደገዛ፣ ምን እንደበላ፣ ምን እንደለበሰ ሁሉ እያንዳንዷን ነገር ይቆጣጠሯታል ማለት ነው። የኢየሱስ መምጫ በጣም ቅርብ እንደሆነ እና በማንኛውም ሰዓት ሊሆን እንደሚችል ግን ታይቷቸዋል። እባካችሁን ምንም አማራጭ የሌለው ማምለጫ ኢየሱስ ክርስቶስ ብቻ ነው። እኔ በክርስቶስ ኢየሱስ ደም የተዋጀሁ ስለ ቋንቋ፣ ስለ ዘር ግንድ፣ ስለማን ስለ ማን አያቴ ከየት መጣ ቅድመ አያቴ ምንም አያገባኝም። የናንተም አያት ከየት መጣ አባታችሁ የተወለደ እናንተ የተወለዳችሁ ምን አይነት ቋንቋ ተናገራችሁ ይህንን እኔ የሚመለከተው ጉዳይ አይደለም። ነገር ግን እንዳትጠፉ ግድ ይለኛል። ስለዚህ እባካችሁን ተመለሱ። እነዚህ ሀሰተኞች ወጥመድ ውጡ። እነሱ በእያንዳንዱ ሲስተም ውስጥ ተወጥሮ ያለ ሲስተም ውስጥ ያሉ ማስፈጸሚያ የዚህ ጉዳይ ማስፈጸሚያዎች ናቸው። ኢየሱስ ይመጣል። ተባረኩ። ይህንን ሀገራዊ ትንቢት ለክቡር ጠቅላይ ሚኒስትራችን ዶክተር አብይ አህመድ እንድታደርሱልኝ በእግዚአብሔር ፍቅር ይጠይቃል። ቀደም ሲል ባገለገልኩባቸው ሃያ አምስት ዓመታቶች ትንቢት እየተናገርኩ እግዚአብሔር ባንደበቴ እየተናገረ የተፈጸሙ ሀገራዊ መልእክቶችን ዝም ብዬ ለሃይላይት ፕሮፌሲ ፕሬዘንቴሽን ባቀርብ ደስ ይለኛል። አንደኛ ሀገር የሚያውቀው ህዝብ ትውልድ የሚመሰክረውን ትንቢት ነው በሙሉ የምናገረው። አሁን ከዚህ በኋላ የተፈጸሙ ትንቢቶችን ቲፒኤልኤፍ ከቤተ መንግስት እንደሚወጣ እንደሚሰናበት ትንቢት እግዚአብሔር ባንደበቴ ተናግሯል። ተፈጽሟል። የመለስ ዜናዊ ሞትና የክቡር የቀድሞ ጠቅላይ ሚኒስትር ኃይለ ማርያም ደሳለኝ ወደ ስልጣን መምጣት ስማቸውን ጠርቼ ትንቢት ተናግሬ ያለው ሚሳደል ተሳድቧል። በወቅቱ ትንቢቱ ተፈጽሟል። ሲፈጸም ደግሞ ሲያወራ የነበረ ሲነቅፍ ሲተች የነበረ ጸጥላ ሆኖ አልፏል። ቀጥሎ ይሄ የቄሮ ሙቭመንት በጣም እሳት ሆኖ በጋለ ጊዜ ጆሃር እንደሚታሰር መልእክት ተናግሬ ነበር። ተፈጽሟል። እንዲሁም ደግሞ ከኦሮሚያ አንድ ቀይ ወጣት ጠቅላይ ሚኒስትር ሆኖ እንደሚመጣ ትንቢት ስናገር ቆይቻለሁ። ህዝብ ባለበት ኦፊሻሊ ያው እርሶ ወደ ስልጣን መጥቷል። ትንቢቱ ተፈጽሟል። የሕዳሴ ግድብ ምረቃ ሰው ፖለቲከኛ ነው፣ ምን አገባው? ምን እያለ አቃቅር እያወጣ ትንቢት ተናገር የነበረ እግዚአብሔር አምላክ ቃሉን ጠብቆ ፈጽሞ የሕዳሴ ግድብ መመረቁ አሜዚንግ ነው። የዶናልድ ትራምፕ ከኢንተርናሽናል ትንቢቶች መካከል ወደ ስልጣን መምጣት ሁለተኛ ዙር እንደሚመጣ ትንቢ ተናግሬ ነበረ። ባይደን ቤተ መንግስት ውስጥ እያለ ተፈጽሟል። ዓለም አቀፍ ወረርሽኝ እንደሚመጣ ኮሮና መጥቶ ቤተ ክርስቲያን ተዘግቶ ከባድ የሆኑ ቻለንጆች ሆኖ እግዚአብሔር እንደሚያሻግረን ተናግሬ ነበረ። ይህንንም ትንቢ ስናገር የዓለም ካርታ ሉል ገዝቼ በማገለግልበት ቤተ ክርስቲያን ፑልፒት ስር አስቀምጬ ምልክት ይሁናችሁ ቸርቾች ይዘጋሉ እግዚአብሔር ጣልቃ ገብቶ ያሻግረናል ብዬ ትንቢት ተናግሬ ያለው ተፈጽሟል ሆኗል። የደቡብ ክልል አራት አምስት ቦታ እንደሚከፋፈልና ሲዳማ በራሱ ክልል ሆኖ እንደሚደራጅ የክልሉ ፕሬዝዳንት፣ ክቡር ፕሬዝዳንቱ ደስታ ለዳሞ ፕሬዝዳንት እንደሚሆን ትንቢት ተናግሬ ያለው ተፈጽሟል ሆኗል፣ እያየን ነው። እንዲሁም ደግሞ የሰሜንን ጦርነት በተመለከተ በሰሜን እሳት እንደሚነሳ፣ በትግራይ ክልል ጦርነት እንደሚነሳ ከዛ ደግሞ በአማራ ክልል ጦርነት እንደሚነሳ ሁለቱም ጦርነቶች እንደሚቆሙና እግዚአብሔር አምላክ ከዛ በኋላ ኢትዮጵያን ወደ ከፍታ እንደሚያወጣ እንደሚጎበኛት ትንቢት ተናግሬ ያለው እየሆነ ነው። ጦርነቱ አሁን ይቆማል። እግዚአብሔር አምላክ ደግሞ ኢትዮጵያን ወደ ከፍታ ያወጣል። አሁን ለክቡር ጠቅላይ ሚኒስትራችን ዶክተር አብይ አህመድ የተቀበልኩት መልእክት መስከረም 17 2018 ዓመተ ምሕረት የሰማሁት በዓለም በሃያላን አገሮች ፊት የኢትዮጵያን ባንዲራ ከፍ አድርገው ይዘው ተመልክቻለሁ። እግዚአብሔር የፊታችንን ምርጫ ጨምሮ አምስት የምርጫ ዘመን ማንም ይቃወም፣ ማንም ይተች፣ ማንም ይጥላ፣ ማንም ይሳደብ፣ ማንም አይሆንም ቢል እግዚአብሔር መሳሪያዬን እሰራብሃለሁ፣ እጠቀምብሃለሁ ሀገሪቱን ታሻግራለህ ብሎኛል። ከእርሶ የሚጠበቀው ለዘሬ ለወገኔ፣ ለማውቆ ሰው ለዚህ ብለው እንደማይሰሩ ሁሉ በቀጣይም በቁርጠኝነት በሀገር ወዳድነት እግዚአብሔር አምላክ እንደተናገሮት እርሶ በርካታ የሰሙት የእግዚአብሔር ድምፅ አለ። ዩ አር ፕሮፌት በትክክል የእግዚአብሔርን ድምፅ የሚሰሙ ሀገር መሪ ነውት። በተናገሮት መሰረት ይችን አገር ከምድረ በዳ እንዲያሻግሩ እግዚአብሔር አምላክ ለቀጣይ አምስት የምርጫ ዘመናት የስልጣን ዘመኖትን አራዝሞ አድሶ በትሮትን በጆ ሰጥቷል። ተከራካሪ ካለ ልክ እንዲሁ ይሆናል አለኝ። ዘውልቁ ምዕራፍ 17 ላይ የሌቪ የሆነችው የአሮን በትር ለመለመች፣ አበበች፣ አቆጠቆጠች የበሰለ የለውዝ ፍሬ አፈራች ተብሎ እንደተጻፈ አስራ አንዱ ነገድ ደረቅ በትር ይዞ እንደሄደ አስራ ሁለተኛው የሌቪ ነገድ በትር ደግሞ በቤተ መንግስት ዛፍ ሆኖ እንደተተከለ ለትውልድ እንደተቀመጠ እንዲሁ በትሩ ይለመልምና ይቀጥላል። ይህን የምናገረው እግዚአብሔር ስለሚያደርግ ነው። ይሄ የሚሆንበት ምክንያት ለሃገሪቱ ለውጥ፣ ለሀገሪቱ አንድነት፣ ለአገሪቱ ዩኒፊኬሽን እግዚአብሔር በርሶ በዘመናት መካከል በብዙ ነቢያት ሲናገር የቆየውን ቃል የሚፈጽመው በርሶ ስለሆን እርሶን እግዚአብሔር መሳሪያ አድርጎ ሊጠቀም ዘመኑ ስለደረሰ ይህን ተናግሮኛል። ህዝቡም ደግሞ እግዚአብሔር የላከውን መልእክተኛ እግዚአብሔር እንዲያሻግር የላከውን ይህን መሪ ቀኙን በመደገፍ ቀኙን በመደገፍ አሮንና ሆር የሙሴን እጅ እንደሚደግፉ ሁሉ በመደገፍ ከጎኑ እንዲቆም ጥሪ ማቅረብ እፈልጋለሁ። ከሰማሁት ድምፅ ተነስቼ አይኔ እቃወማለሁ፣ ይሳደባለሁ፣ አልፈልግም የሚል ሰው ይህንንም መልእክት የሚሳደብ ሰው ካለ ይስማ፣ አይኔ እያየ እግዚአብሔር የተናገረው ነገር ይፈጸማል። እግዚአብሔር ከዚህ ጠቅላይ ሚኒስትር ጋር ነው። በጌታ በኢየሱስ ክርስቶስም ጸልያለሁ። ከዚህ ሰዓት ጀምሮ ጤንነትዎ የተጠበቀ ይሁን። በምትሄድበት መንገድ ክቡር ጠቅላይ ሚኒስትር ሞገስ፣ ድል፣ ኃይል እንደ ዕድሜ ሁሉ ኃይልህ እንዲሁ ይሆናል ተብሎ እንደተጻፈ የካሌብን ኃይል ያለመለመ ጉልበት ያለመለመ ጌዲዮንን ደግሞ እ ሚዲያም አውያንን እንደ አንድ ሰው አድርገ ትመታለ እስራኤልን ከሚዲያም እጅ ነጻ ታወጣለ ብሎ የቀባው እግዚአብሔር ከዚህ ሰዓት ጀምሮ ኢትዮጵያን ከድህነት ከገባችበት መቀመቅ ከገባችበት የፖለቲካ እስራትና ጦስ ጡምቡስ ነጻ እንዲያወጡ በጌታ በኢየሱስም ኤን ቪዲዮ እየሰሙ የእግዚአብሔር መለኮታዊ ኃይል በእርሶ ላይ ወደቀ፣ ታምር ሆነ በኢየሱስ ስም። እኔ ፕሮፌት ዶክተር አትክልት ሽታዬ ከኢትዮጵያ ሐዋሳ ነኝ። ይባረኩ። እንጋት ኮከብ ዓለም አቀፍ ቤተ ክርስቲያን አገልጋይ ነኝ። እግዚአብሔር አምላክ የተናገረኝን ድምፅ አካፍያለሁ። ኤን ቪዲዮ ለክቡር ጠቅላይ ሚኒስትራችን እንዲደርስ ሼር፣ ኮፒሊንክ፣ ሊንክ፣ ዱኤት፣ ሪፖስት እያረጋችሁ አድርሱ። እግዚአብሔር አምላክ ይባርካችሁ። ሸይጣን ያወራል፣ እግዚአብሔር ይሰራል። ጥያቄ እግዚአብሔር አምላክ እንደሆነ ማስረጃ ልታሳኝ ትችላለሁ። ግን አሁን እዚህ ጋር ኦርቶዶክስ እምነትን ልትቀበልልህ ትችላለሁ። ምርመን እግዚአብሔር አምላክ መሆኑ ማረጋገጫ አሳይኝ ከመጽሐፍ ቅዱስ ዋው። ከዛስ ከዛማ እንትን እምነት ትቀበላለሁ። ድጋሚው በደንብ ክርስቲያን አውጣላት እግዚአብሔር አምላክ መሆኑ ካሳየልሽ፣ ምን ልትይ? እዚሁ ልትቀበልልክ? አሳየኝ አንተ ክርስቲያኑ ትርጋ

እሺ እሺ ወደ አለ እሺ፣ እኔ አምላካችሁ ነኝ፣ እኔ እግዚአብሔር አምላካችሁ ነኝ አለ። እሺ፣ እኔ ከተጓዛችሁ ስለተገባችሁ ምልክ ታሳይን ትችላለህ። ሌላ ጥያቄ ነው እሱ እሱ ሌላ ጥያቄ ነው። በቃ እይ፣ ምን አለ መሰለኝ፣ ቀልጠውም የተሰሩትን አታምልኩ ተብላችኋል፣ አይደለ? እሺ፣ አሁን አንብብ ይሄንን። እግዚአብሔር አምላካችሁ ነኝ ብሏል አላለም?

ቁያዘውነ ያለ ም ወይኔ፣ እስማኝማ እግዚአብሔር አምላካችሁ ነኝ ብሏል። አየሁት ግን ሳ ጣዖታትን አታምልኩ በእንጨት ከብረት የችን አታምልኩ ተብላችኋል። አያት የመጀመሪያ የጠየቅሽውን እሱ እኔ እግዚአብሔር አምላካችሁ ነኝ ያለበትን ካመጣችሁ እስልምና ይወጣላችሁ። አንድ አይደለም አንድ አይደለም። አይበቃኝም ካልሽ ይሄንን ጥያቄ ባንች ኦፍ መረጃ ሰጥቻለሁ። ቆይ ቆይ፣ እኔ የምልሽ ቆይ ቆይ ቆይ አዳምጪ። አዩቲ አትረብሺ፣ አትረብሺ። ቆይ አድርጊ። ስለዚህ ኦዲንስ ፈራሉ 3000 ምናምን ሰው እግዚአብሔር አምላክ ነኝ ወይንም ደግሞ አምላካችሁ ነኝ ያለበትም ማስረጃን ጠየቀችልኝ። ብዙ ነው ያሳየናት ወይስ እስካሁን አለም አሁን እንትን አትበል፣ ሌላ ነገር ውስጥ አትግባ ብያለሁ። አዎ አልከድኩም እኮ ነኝ ብያለሁኝ። ግን የመስቀል በዓል ቢያልፍም ሁለት አስገራሚ ነገሮች መስቀል አደባባይ ተከስተዋል። እነሱን ለአብነት ልጥቀስላችሁ። የመጀመሪያው እኚህ ከላይ የምታዩዋቸው የኢትዮጵያ ካቶሊካዊ ቤተክርስቲያን ሊቀጳጳስ ካርዲናል ብርሃነ ኢየሱስ ሲሆኑ ለመስቀል በዓል የተገኙት በአባቶች ተጋብዘው ነበረ። የመጀመሪያው አስገራሚ ነገር የሚጀምረው አሁን ነው። ደመራው ሲለኮስና የሳቱ ነበልባል ሲነሳ የራሳችን አባቶችና አስተባባሪዎች መስቀዳዳ ባይለቀው ሲወጡ የኢትዮጵያ ካቶሊክ ቤተክርስቲያን ሊቀጳጳስ ካርዲናል ብርሃን ውስጥ ግን ደመራው ተጀምሮ እስኪጠናቀቅ ድረስ ከህዝቡ ጋር አምሽተዋል። ህዝቡ በፍቅር አብሯቸው ፎቶ የተነሳ ክብር ሲሰጣቸው ማየት በራሳችን አባቶች የተናቀን ያክል እንዲሰማን አድርጓል። በዚህ አጋጣሚ ልካርዲናልን ክብረት ይስጥልን እንላለን። በሁለተኛ ደረጃ አስገራሚ ነገር የነበረው በማርሽ ባርድ የቀረበው መዝሙር ሳይሆን ዘፈን መሆኑ ነው። ከዘፈኖቹ መካከልም የሰማሂን በለው፣ አሸብርቋል፣ የዛሬው ቀነ ያስቴራወቀ አበባ፣ የሆሽ የማህሙድ አህመድ ሰላም ሰለም የሚሉት ዘፈኖች ነበሩ። በመንፈሳዊ በዓል ላይ በመንፈሳዊ መድረክ ላይ ዘፈን መዘፈኑ በአሉናና እና አጋዲ እያደርጎ ታልፈዋልና ለወደፊቱ እንደ እግዚአብሔር ፈቃድ አይነት ነገሮች ባይደገሙ ለማለት ነው። ግን ትዝብቴ ላካፍላችሁ ብዬ ነው። ይህንን ሀሳቡን ሼር፣ ኮፒ ሊንክ፣ ሪፖስት እና ሜንሽን አድርጋችሁ ለብዙ ሰዎች እንዲደርስ አድርጉ ይጠይቃለሁ። አመሰግናለሁ።